ሰላም ጤነስትል ተማሪዎች፣ እንደምን አላችሁ? ሚስተር ጌታቸው ነኝ። ቻፕተር ፋይቭ ግሬት ቴን ሂስትሪ ፓርት 2 አቀርብላችኋለሁ። ያው ዩኒቱ ርዕስ ግሎባል ኤንድ ሪጅናል ዴቨሎፕመንት ሲንስ 1945 ማለት በአለም አቀፍና በሪጅናል ያሉ ለውጥ እስከ 1945 በኋላ ያሉትን እናቀርባለን ማለት ነው። ማይ ኔም ኢዝ ሚስተር ጌታቸው

አንታጎኒስቲክ ግሩፕ ከሁለተኛ ዓለም ጦርነት ካለቀ በኋላ በሁለተኛ ዓለም ጦርነት አንድ ግሩፕ የነበሩት ዩኤስኤ እና ዩኤስኤስአር ሁለት ተቃራኒ ግሩፕ ክሬት አድርገው እስከ አስራ ዘጠኝ ሰማንያ ዘጠኝ በዓለም ላይ ቀዝቃዛው ጦርነት ተብሎ የሚጠራውን አካሂደዋል ማለት ነው። እሱን እናያለን ኮልድዋር ኢት ዋዝ ስትራግል ቢትዊን ቱ ፓወር ብሎክስ በሁለተኛ ዓለም ጦርነት ምን የነበሩ ፍሬንድ የነበሩ ዌስተርን ብሎክ ኢት ዋዝ ሌድ ባይ ዩኤስ አሜሪካ ኤንድ ዘ ኢስተርን ብሎክ ሌድ ባይ ዘ ዩኤስኤስአር ፍሮም 1940ስ አፕ ቱ 1980ስ በሁለት ዓለም በሁለት ግሩፕ ተከፍሎ ነበር። ኢስተርኑን ራሽያ ትመራዋለች ወይም ዩኤስኤስአር ትመራዋለች። ዌስተርን ብሎኩን ደግሞ በዩኤስኤ እየተመሩ ማለት ነው ከ1945 በኋላ

ይሄ ይካየ ነው። ፊት ለፊት ቀዝቃዛው ጦርነት የተባለበት ትልቁ ምክንያት ምንድን ነው? ሁለቱ ዩኤስኤ እና ዩኤስኤስአር አንደኛው በሌላኛው ላይ ፊት ለፊት ጦርነት እንትን አላደረጉ በተዘዋሪ ነው፣ ሌሎች ሀገሮችን ሲያዋጉ ነበር። እና እነሱ የሚያደርጉት ምንድን ነው? አርም ድሬስ የጦር መሳሪያ ፉክክር። ሌላኛው ሁለተኛው ደግሞ ፕሮፓጋንዳ ነው። አንደኛው የሌላኛውን በፕሮፓጋንዳ አታክ ማድረግ ለዛም ነው ኮልድ ዋር የተባለበት ማለት ነው። ደ ኮንፍሊክቲንግ ፖለቲካል ን ኢኮኖሚካል ጎልስ ወር በዚ ካዝ ፎር ኮልድ ዋር። ኮልድ ዋርን ካየ ነው ኮንፍሊክቲንግ የሆነ ፖለቲካል እና ኢኮኖሚካል ጎል አላቸው የማይጣጣሙ ማንና ማን? ዩኤስኤ እና ዩስኤስአር ይሄ ኮዝ ነው። ራሽያ የምትፈልገው ምንድን ነው? ኮሚኒዝም በዓለም ላይ እንዲነግስ ነው። ዩኤስኤ ደግሞ የምትፈልገው ካፒታሊዝም በእነዚህ ምክንያቶች እስከ 1980ዎቹ ታግለዋል ማለት ነው። ሶ ራሽያ ኢንካሬጅ ዘ ኢስታብሊሽመንት ኦፍ ዘ ኮሚኒስት ሬጅን ኢን ዘ ኢስተርን ዩሮፕ ቢትዊን 1945 ኤን 48 ከ1945 እስከ 48 ዘ ገቨርንመንትስ ኦፍ ራሽያ ኢንካሬጅ ኦር ሞቲቬትድ ዘ ኢስታብሊሽመንት ኦፍ ኮሚኒስት ሬጅን በምስራቁ የአውሮፓ ክፍል ማለት ነው። የኮሚኒስት ኤሪያን ኢስታብሊሽ ማድረግ ጀምረዋል። ዩኤስኤስአር ከ1948 ምት ፖላንድና ኢስተርን ጀርመኒ ዩጎዝላቪያ ጨምሮ ማለት ነው። ዩጎዝላቪያና አንደር ማርሻል ብሮክ አውት ፍሮም ሶቪየት ኢንፍሉዌንስስ ዩጎዝላቪያን አስወጥታለች። ፖላንድ ኢስተርን ጀርመን ጨምሮ ማለት ነው። ራሽያ በኢስተርን ዩሮፕ የኮሚኒስት ሪጂንን ኢስታብሊሽ ማድረግ ችላለች። ኢስታብሊሽ ማድረግ ችላለች ማለት ነው። ሌላው ኮሚኒዝምን ካየ ነው ቻይና ኮሚኒስት ፓርቲ ደ ሲሲፒ ተብሎ የሚጠራው ማለት ነው። ዳይቱክ ገቨርንመንት ኢን 1949 በ1949 ከእርስ በርስ ጦርነት በኋላ ከኤምቲን አሸንፈው በ1949 የኮሚኒስት ስቴት ኢስታብሊሽ አድርገዋል። ስለዚህ ይሄ ደግሞ ለዩኤስ አሜሪካ አደገኛ ነበር ማለት ነው። ራሻ አለች፣ ሌላ ቻይና ስትቀስ ራሽን ሳተላይት ስቴትስ ወይም በራሻ የታቀፉ ሀገራቶች እነዚህ ናቸው። የምስራቅ አውሮፓ ናቸው አብዛኞቹ አልቤኒያ፣ ቡልጋሪያ፣ ሃንጋሪ፣ ሮማኒያ፣ ቺኮስሎቫኪያ አክቲቭ። ከዚህ በተጨማሪ ደግሞ ኮሚኒዝም ኢት ዋስ አክቲቭ ኢን ላቲን አሜሪካ፣ ሳውዝ ኢስት ኤዥያ፣ ኢን አፍሪካ ኢቨን በደርግ ጊዜ ኢትዮጵያ ኮሚኒዝም ነበረች። ኮሚኒዝም ወይም የራሽያ ሳተላይት ስቴት ነበረች ማለት ነው። ሶ ፎር ደ ደቨሎፕመንት ኦፍ ዲስ አቴምፕትስ ኮንዳክትድ ባይ ደ ገቨርንመንትስ ኦፍ ራሽያ ሪሽን ንድ ዩኤስ አሜሪካ ዩኤስ አሜሪካ ሪአክት አደርጋለች። ኮሚኒዝም እንዳይስፋፋ ያደረጉት ይሄ ጥረት ምን ተብሎ ይጠራል? ዌስተርን ሪአክሽን ተብሎ ይጠራል። ዌስተርን ሪአክሽን ፎር ኤክስፓንሽን ኦፍ ኮሚኒዝም ዌስተርኖች ወይም አሜሪካ የወሰደችው እርምጃ ነው። ዌስተርን ሪአክሽን ተብሎ የሚጠራው ሶስት ናቸው። በዌስተርን ሪያክሽን ፕሮግራሞቹ ሶስት ናቸው። አንደኛው ኮንቴንመንት ነው። ዌስተርን ዳ ስትራግል አገንስት ሶቪየት ብሎክስ ኢት ቱክስ 3 ፎርምስ። በሶስት አይነት ዘዴ ነው የተዋጉ ኤክስፓንሽን ኦፍ ኮሚኒዝም። ሶ አንደኛው ኮንቴንመንት ነው። ኢን ዘ 1947 American president H Truman he called for the end the communist expansion known as the Truman Doctrine ትሩማን ዶክትሪን በሚል ዘመቻ ጀምሯል። ዓላማው ምንድነው? ቱ ኤንድ ኮሚዩኒዝም የኮሚኒዝምን መስፋፋት ለማስቆም ማለት ነው። ኢት ሜድ ሬዲ ሚሊተሪ ፋይናንስ ኤድ ቱ ኤኒ ኔሽንስ አንደር ፕሬዠር ፍሮም ኮሚዩኒዝም። አሜሪካን ዝግጁነት ሚሊተሪ ፋይናንስ ኤድ ለማድረግ ለማን? ቱ ኤኒ ኔሽንስ አንደር ፕሬዠር ፍሮም ኮሚዩኒዝም በኮሚኒዝም ተጽዕኖ ላለ ለማንኛውም ሀገር የሚሊተሪ እና የፋይናንስ ኤድ ለማድረግ ዝግጅነቷል። ይሄ ትሩማን ዶክትሪን ተብሎ ይጠራል። ለትሩማን ዶክትሪን የአሜሪካ ፕሬዚዳንት በወቅቱ የነበረው የአሜሪካው ፕሬዚዳንት ነው፣ እሱ ያወጣው ስለነበር ነው። በዚህም ኤፕሪል 1949 ደ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ኢት ወዝ ፎርመሊ ፎርመሊ ኢንትሮዲውስ ሆኗል ወይም ተመስርቷል ማለት ነው። ፎርምድ ሆኗል ሀገራቶቹ የሰሜን ጦር ቃል ኪዳን ተብሎ የሚጠሩት ማለት ነው። ኮሚኒዝምን እንዳይስፋፋ አውሮፓ ላይ ለመከላከል ቤልጅየም፣ ካናዳ፣ ዴንማርክ፣ ፍራንስ፣ ኢታሊ፣ ለግዘምበርግ፣ ኔዘርላንድ፣ ኖርዌይ፣ ዩኤስኤ ለተር በ1952 ደግሞ ግሪክ እና ትርኪ ተቀላቅለዋል። ዌስት ጀርመን ደግሞ በ1955 የኔቶን አባል ሁነዋል ማለት ነው። የኔቶ ሜምበር ሆነዋል ማለት ነው። ሶ ኔቶ ሄድኳርተር ኢትወዝ ኦሪጂናሊ ፓሪስ፣ ገና መጀመሪያ ላይ ፓሪስ ላይ ነው የነበር ሌተር ኢን ብራሰልስ፣ ብራሰልስ ላይ ነው አሁን ማለት ነው። ሌላው ሌሎችም አሉ አውሮፓ ላይ ብቻ ሳይሆን ከአውሮፓ ውጭም ኮሚኒዝም እንዳይስፋፋ ዩኤስ አሜሪካ ኢስታብሊሽ ያደረግቻቸው ሚሊተሪ ኦርጋናይዜሽኖች አሉ። እነሱን እኔ ኢን ዴ ኢን ኤክስፓንሽን ኦፍ ኮሚኒዝም ኢን ሳውዝ ኤስት ኤዥያ the governments of US America በነሱ ስፖንሰርድ እየተደረገ በአሜሪካ ስፖንሰርድ እየተደረገ ሚሊታሪ አላይንመንት ወር ፎርምድ the south east asian treaty organization ሴቶ ተብሎ የሚጠራው ኤዥያ ላይ እንዳይስፋፋ። አባሎቹ ኒውዚላንድ፣ ፓኪስታን፣ ፊሊፒንስ፣ ታይላንድ፣ ፍራንስ፣ ኢንግላንድ ን ዩስኤ ሜምበር ናቸው። ሚድል ኢስት ላይ እንዳይስፋፋ ደግሞ ሚድል ኢስት ትሪቲ ኦርጋናይዜሽን መጥቶ ተብሎ የሚጠራ ሀገራቶቹ እነዚህ ናቸው፦ ትርኪ፣ ኢራን፣ ፓኪስታን አንድ ኢንግላንድ ወር ዘ ሜምበርስ። ሌላው ሁለተኛው የመጀመሪያው ኮንቴንመንት ነው ብለናል። ዌስተርን ሪአክሽን ሁለተኛው ደግሞ ስትሬንግዝኒንግ የዩሮፕያን ኢኮኖሚክ ዲፌንስ የአውሮፓ በዲሪንግ ደዋር ኦር ሰከንድ ወርልድ ዋር ኢት ሪዛልትድ ኢኮኖሚክ ዲስትራክሽን ኦፍ ዩሮፕ

የዩኤስ ሴክሬተሪ የነበረው ማርሻል እሱ ኢንትሮዲውስ አድርጓል አዲስ መርሃ ግብር ማለት ነው። የአውሮፓን ኢኮኖሚ ለማጠናከር ማን ተብሎ ይጠራል? ማርሻል ፕላን። ማርሻል ፕላን ተብሎ ይጠራል ማለት ነው። ፍሮም 1948 አፕ ቱ 1952 ዩኤስ ላውንችድ ፕሮግራምስ ኦፍ ሪቢልዲንግ ዩሮፒን ኢኮኖሚ። የአውሮፓ በጦርነቱ የደቀቀውን ኢኮኖሚ ያን ሪቢውልድ ለማድረግ በብዙ ቢሊዮን የሚቆጠሩ ዶላሮችን ፈሰስ አድርጋለች፣ ኢንቨስት አድርጋለች ማለት ነው። አላማው ምንድ ነው? የአውሮፓን ኢኮኖሚ ሪቢውልድ ማድረግ ነው። ኢኮኖሚውን በማቃናት የአውሮፓን ኮሚኒዝምን መስፋፋት ይቻላል በሚል ማለት ነው። ዩሮፒያን ዊሊንግ ቱ አክሰፕት ዲስ ኤድ ፎርምድ ኦርጋናይዜሽን ፎር ዩሮፒያን ኢኮኖሚ ኮኦፕሬሽን። የአሜሪካን እርዳታ ለመቀበል ዝግጁ የሆኑ የአውሮፓ ሀገሮች የመሰረቱት ኦርጋናይዜሽን ነው። ማን ተብሎ ይጠራል? ኦርጋናይዜሽን ፎር ዩሮፒያን ኢኮኖሚክ ኮኦፕሬሽን። በዚህ ያመቀ አሁን ኢዩ ተብሎ የሚጠራው ማለት ነው። ይሄን አቋቁማለች። በዚህም የአውሮፓን ኢኮኖሚ እንደገና ሪቢውልት ማድረግ ችለዋል። ሶስተኛው የዌስተርን ሪአክሽን ስትሬንግዝኒንግ ኦፍ ነን ዩሮፒያን ኢኮኖሚክ ዲፌንስ። የመጀመሪያው ሁለተኛው ምንድን ነበር? የዩሮፒያን ኢኮኖሚክ ዲፌንስን ማጠናከር ነው። ይሄኛው ደግሞ ነን ዩሮፒያን የሆኑትን ከአውሮፓን ውጭ ያሉትም ማለት ነው። ሶ ቱ ቼክ ኮሚኒስት ኤክስፐንሽን ዩኤስኤ ኤንድ ኢትስ አለንስ ቢገም ፕሮግራም ኦፍ ኢኮኖሚክ ኤድ አንደር ፕሬዚዳንት ትሩማን ዶክትሪን ኦፍ ፖይንት ፎር ፕሮግራም የመጀመሪያው ትሩማን ዶክትሪን ተብሎ የሚጠራለን ፎር ኤኒ ስቴት የፋይናንሽል እና ሚሊተሪ ኤድ ማድረግ ነው። ፖይንት ፎር ወይም አራተኛው ነጥብ ላይ ደግሞ ናን ዩሮፒያን ለሆኑ በኮሚኒዝም መስፋፋት ተጽዕኖ ላይ ያሉ እነሱን የሚሊተሪና ፋይናንስ ኤድ ምን ማድረግ ነው ሰፖርት ማድረግ ነው ሰፖርት ማድረግ ነው ማለት ኢትዮጵያም የዚህ እንትን ነበረች በ1952 ከአሜሪካ ጋር ተፈራርማለች ፖይንት ፎር ትሩማን ዶክትሪን ተብሎ የሚጠራው ማለት ነው ሌላኛው ዋርሳው ፓክት ነው ይሄ የራሽያ ሪአክሽን ነው ፎር ኢስታብሊሽመንት ኦፍ ኔቶ ን አደር ሚሊተሪ ኦርጋናይዜሽንስ ዋርሳው ኢት ዋርሳው ላይ የተደረገ ትሪቲ ነው አስራ ዘጠኝ ሃምሳ አምስት በነማን አልቤኒያ ቡልጋሪያ ቼኮዝሎቫኪያ ወይም አሁን ቼክ ሪፐብሊክ እና ስሎቫኪያ ተብለው የሚጠሩት ኢስተርን ጀርመን ሀንጋሪ ፖላንድ ሮማኒያ አን ዩኒየን ኦፍ ሶቪየት ሶሻሊስት ዩኤስኤስአር ተብላ የምትጠራው በእነሱ አላማው ምንድን ነው ኢትዝ ሪአክሽን ኢትዝ ኦርጋናይዝድ ኦን ኮንትራሪ ኦፍ ኢን ሪስፖንስ ፎርሜሽን ኦፍ ኔቶ ኔቶ ተቋቁሟል። ለእሱ ሪአክሽን ነው፣ ግብረ መልስ ነው፣ ግብረ መልስ ነው። ወታደራዊ ኦርጋናይዜሽን ዋርሳው ተብሎ ይጠራል ማለት ነው በዩኤስኤስአር የተቋቋመው 1955። እንደ አጠቃላይ ካራክተሪስቲክስ ኦፍ ኮልድ ዋር ምን ይመስላል? በዚህ በቀዝቃዛው ጦርነት የሚለውን እናያለን። አንደኛው ኢትወዝ ስፓይስ አንደኛው ሌላኛውን መሰለል ነው። ተያይዘውት የነበር ማለት ነው። ምንም አይነት ጦርነት ፊት ለፊት አሜሪካም ራሻም አላካሄዱም። አንደኛው ሌላኛውን ግን ይሰልል ነበር። ሌላኛው አርምድሬስ የጦር መሳሪያ ፉክክር ነው። ፕሮፓጋንዳ እና አርምድሬስ የጦር መሳሪያ ፉክክር በሁለቱም ሀገር ሎን ብድር ለሳተላይት ስቴቶቻቸው ገንዘብ ብድር ይሰጡ ነበር። ወደ ሶሻሊስት እንዳይሄዱ አሜሪካ ትሰጣለች፣ ወደ ካፒታሊስት እንዳይሄዱ ራሽያ ታደርግ ነበር ማለት ነው። ሌላኛው ትሬት ነው። አንደኛው የሌላኛው ስጋት ነበሩ። አንደኛው የሌላኛው ስጋት ነበሩ። ሌላው ፕሮፓጋንዳ። ምንም ዳይሬክት የሆነ ኮንፍሊክት ጦርነት አላደርጉም፣ የቃላት ጦርነት ነው። ለዛም ነው ቀዝቃዛው ጦርነት ተብሎ የሚጠራው። ስፔስ ሬስ የስፔስ ፉክክር ነው የነበረው የስፔስ ወይም የህዋ ፉክክር የነበረበት ወቅት ነው። ይሄ the general characteristics of the cold war ይሄን ይመስላል ማለት ነው። ሌላው ሜጀር ኤቨንትስ of ደ cold war በcold war ጊዜ የተከሰቱ ክስተቶች ዋና ዋና ኢቨንቶች ምንድን ናቸው የሚለውን እናያለን። አንደኛው በርሊን ወል በርሊንን የጀርመንን ዋና ከተማ ከሁለት ከፍለው ምን አድርገዋታል? መሀል ላይ ግንብ ገንብተዋል። የመጀመሪያው ዴቨሎፕመንት አንደኛው ይሄ ነው ማለት ነው። The Cuban Missile Crisis ኩባ ውስጥ የተደረገ የሚሳይል ክራይስ ነበር፣ እሱን እናየዋለን አሁን። ሌላው የኮሪያን ኤንድ ቬትናም ዋር ይሄ፣ በቀዝቃዛው ጦርነት ምክንያት በሶሻሊስትና በካፒታሊስት ተከፋፍለው ኮሪያና ቬትናሞች ጦርነት አድርገዋል፣ በአሜሪካና በዩኤስኤስአር የታገዙ ማለት ነው። ዳዩ ቱ ስፓይ ፕሌን ኢንሲደንት ትልቅ የስለላ የሆነች ፕሌን እሷ ላይ አደጋ መድረስ አደጋ መድረስ። በርሊን ተገንብቶ ነበር ሲጀመር፣ መጨረሻ ላይ ደግሞ ፌል አድርጓል። አስራ ዘጠኝ ሰማንያ ዘጠኝ ላይ ግንቡ ፈርሷል። ሌላኛው ተኮላፕስ ኦፍ ደ ዩ ኤስ ኤስ አር መጨረሻ ላይ ደግሞ ምንድን ነው ዩ ኤስ ኤስ አር ተብላ የምትጠራው ከብዙ ሀገር ተከፋፍላለች ማለት ነው። ከብዙ ሀገር ወደ አስራ አራት አስራ ሶስት ሀገር ሆና ተከፋፍላለች ማለት ነው። ሌላው ኩባን ሚሳይል ክራይስ የምንለው የኩባን ሚሳይል ክራይስ ብለን የምንጠራው በዚህ ወቅት የተደረገ እንትን ነው። ኩባ የምትገኘው እዝች አካባቢ ነች። ይች ነች ይች ነች፣ ለአሜሪካ ቅርብ ነች። ምንድን ነው የኩባ ሚሳይል ክራይስ የሚለውን እናያለን። የኩባ ሚሳይል ክራይስ የሚለውን እሱን እናያለን ማለት ነው። ኢት ወዝ ሶ ኮልድ ኦክቶበር ክራይሲስ ይባላል። የኦክቶበር ክራይስ ተብሎ ይጠራል ማለት ነው።

ራሽያን አታክ ለማድረግ ማለት ነው። ለዚህ ግብረ መልስ ደግሞ አፍንጫዋ ስር ሂዳ ዩኤስኤስአር ምን አድርጋለች? ኩባ ላይ ሚሳኤል ዲፕሎይ አድርጋለች፣ ወይም የሚሳኤል መተኮሻ ታክላለች ማለት ነው። ያ ነው የኩባ ሚሳኤል ክራይስ። ይሄ ኢቨንት አለም ኮልድ ዋር ክላይማክስ ላይ እየደረሰበት ነው፣ ከፍተኛ ደረጃ ላይ እየደረሱበት ነው። እና ወደ ኒውክሊየር ጦርነትም ሊያመራ ይችላል ተብሎ የነበረ ነው። ኦፍኮርስ አልሆነ የሚሳኤል ክራይሱ የሚሳኤል ክራይሱ በርሊን ካየነው ይሄ ነው የበርሊን ግንብ ሲገነባ ሲፈርስም ማለት ነው። ሲገነባ ሲፈርስም የነበረ ነው ለው የበርሊን ግንብ ይሄ ነው። በዚህ መሀል በርሊንን ከሁለት ከፍለውታል። ኢስት እና ዌስት ብለው ማለት ነው። ይሄ ግንቡ ነው። ከ1989 ነው የፈረሰው ሁለቱ በርሊኖች ትናለ ደ ኤንድ ኦፍ ደ ኮልድዋር እንዴት ኤንድድ ሆነ የሚለውን እናያለን። አንደኛው እንደ 1985 ሚካኤል ጎርባቾ ኦፍ ደ ዩኤስኤስአር ሂ ኢንትሮዲስ ደ ፖሊሲ ኦፍ ግላስኖስት ኤንድ ፕሪስቶሪካ ሁለት ፖሊሲዎችን ኢንትሮዲዩስ አድርገዋል። በ1985 ሚካኤል ጎርባቾ የዩኤስኤስአር ፕሬዚዳንት የነበሩት መሪ የነበሩት ማለት ነው። ግላስኖት ምንድን ነው ፕሪስቶሪካ ምንድን ነው የሚለውን እናያል። ግላስኖስ ኦፕነስ ኦፍ ዩ ኤስ ኤስ አር ቱ ዌስት፣ ዩ ኤስ ኤስ አር ለምዕራቡ ዓለም ክፍት እንደሆነች ኢንትሮዲስ አድርገዋል። ይሄ ማለት ንግድም የተለያዩ ነገሮችም እንዲያደርጉ ተፈቅዶላቸዋል ማለት ነው። ሁለተኛው ፕሪስቶሪካ ብለን የምንጠራው ሪስትራክቸሪንግን ሪሊዚንግ ቴንሽን፣ አሁን አለም በሁለት ግሩፖች ቴንሽን ዱኗል። ያን ቴንሽን ውጥረቱን የማርገብ እና የዓለምን ስርዓት ሪስትራክቸር የማድረግ አላማ ያለው ነው። ፕሪስቶሪካ ተብሎ የሚጠራው ማለት ነው። በዚህ ነው ያለቀው ጦርነቱ አስራ ዘጠኝ ሰማንያ ዘጠኝ በርሊን ወዝ ዲስማንትል ድሏል ወይም ፈራርሷል። ሁለቱ በርሊኖች ኢስት እና ዌስት ተብሎ ሲጠሩ የነበሩት ምን ተብለዋል? ተገናኝተዋል ማለት ነው። ሌላኛው በአስራ ዘጠኝ ዘጠና አንድ ለዩስኤስአር ወዝ ኮላፕስድ ቅድም እንትን ያልነው ተከፋፍላለች ተከፋፍላለች ማለት ነው። ኤንድድ ሆናለች። ይህ እንግዲህ ኮልድ ዋር ነው የዩኒት ፋይቭ ፓርት ቱ ያልኩላችሁ ነው። ተማሪዎች እንግዲህ አስተያየትም ጥያቄም ካለ ጠይቁኝ። በሚቀጥሉት ክላሶች ደግሞ ጥያቄዎችን እሰራላችኋለሁ። ጥያቄዎችን እሰራላችኋለሁ። ኮሜንት አድርጉ፣ ፎሎውም አድርጉ፣ ሰብስክራይብ አድርጉ።